ያገኛችሁ የጽጌ ሮያል ቤተሰቦች እንኳን ወደ ቤት በሰላም መጣችሁ። እንግዲህ ከስንት ትግል በኋላ እዚህ ጋ ተገኘሁ። አሁን እዚህ ያለሁት መሄድ አልቻልኩም። ያው ትናንትና በተፈጠረው ነገር እና ለመግባባት ምንም መሄድ አልቻልኩም። ፓስፖርት እዛው ስለነበረ ሰዓትም አለፈ ምናምን እና መሄድ አልቻልኩኝ አልቻልኩኝም ከዛ ግን ራሴን ለማረጋጋት ሞከርኩኝና አሰብኩበት። እንዲሁም ደግሞ ጓደኞቼም አወራን ምናምንና፣ አሁን ያለሁት ለራሴ የሚገርመኛል ዳኒ ቤት ነው ያለሁት። ዳኒ ቤት ነው ያለሁት እና እኔና ዳኒ ብቻ እኔ ባላወራሁ ደስ ቤት። ያው እንዴት ናችሁ? ዛሬ ዳኒ ጋር መጥተናል። የመጣንበት ምክንያት ደግሞ ያው አይታችኋል፣ የተፈጠረውን ነገር ደህና አይደለም። እሱን ነገሮች ስለ ወጥተዋል እና እንዲህ ብለን እንደዛም ብለን አሳምነት አስቀርተናት ስናት መተናል። ደስ የሚል ነገር ነው። ደኛ ሙሉ በሙሉ ባታምንበትም ግን ግንደውም ይሻለው ነው ማድረግ ያለብን። እና ዛሬ እሱ ቤት መተናል። ከሜሪ ጋር አውርተን ነበረ ነገሮችን ያስተካከ ቢያንስ መነጋገር እንድንችል ማድረግ ችላለው ብላናለች ሰው ነገሮች በትክክል በማውራት በመነጋገር የሚፈቱ ከሆነ ዋይናት ብለን ነው የመጣ ነው እና ትንሽ ተጽዕኖ አድርገንባታል። ፅጌ በጣም ከባድ ተጽዕኖ በጣም እኔ ምን ያህል እንደደረኩኝ አይታችኋል። ግን ደግሞ ከዛም በኋላ በጣም ብዙ ነገሮች ተፈጠሩ። በመነጋገር ነገሮች የሚፈቱ ከሆነ ግድ የለኝ። የአንዳንዴ ምን እንደሆነ ታውቃላችሁ፣ በላይፍ የሆነ ነገር ሀፕን ሲያደርግ ለዛ ነገር መንስኤው የሆነ ነገር የሆነ ሰው ሊሆን አይገባም። እራሱ ነው ራሱ ባለቤቱ፣ የነገሩ ባለቤት ነው ልክ ያለው ነው። በእሱ ህይወት ብዙ ነገሮችን እኔ ፈጥሬ ቢሆንም ይህን ነገር ለማድረግ ግን እንደዚህ ስሜት ውስጥ የከተተኝ እሱ ነው ልላችሁ አልፈልግም፣ ግን ደግሞ የላይፍ መስመር ነው። መስመራችን ተለያየ። መስመራችን ደግሞ ሲለያይ ወደሚለየው ነገር መሄድ ነበረብኝ እና እንግዲህ ወይ ፈጣሪ አልፈቀደ ይሆናል፣ እኔ ከዚህ እንድሄድ። ብዙ ነገር ነው የከሰርኩት። እውነት ለመናገር የትኬት መክሰር ቀላል ነገር አይደለም። እንግዲህ አንድ ቀን ይሄድበታሉ ብዬ አስባለሁ። እንደማልሄድ አላስብ። ይስተካከላል፣ ነገሮች ይስተካከላሉ። ከተስተካከለ ደግሞ እንችግራል፣ ለደስታችን እንሄዳለን፣ ለመዝናናት እንሄዳለን። ብዙ ነገር ለመደረግ ይካሄዳል። ገብቶሻል። ነገር ግን ትክክለኛ ታይም አልነበረም። ትላንትና ደህና አልነበርሽም። ብዙ ብዙ ነገር ማለት አሁን እያንዳንዷን ነገር ማብራራት አለብን ብዬ አላስብምና አይታችኋል ደግሞ እንዴት እንዴት እንደሚሆኑ ሁለቱ በጣም ከባድ ነገር ነበረ። በተሌለኛ ለተመልካቾች ከምነግራችሁ በላይ አም ሀፒ አሁን እዚህ ስላለች ስላልሄደች ስለቀረችልኝ እኔ በጣም ደስ ብሎኛል። እሱ ጋርም ተረጋግተው ነገሮችን ያደርጉ ስለሆነ አምሶ ሀፔ ስውዳት ስዋይ እኔ እና ሜሪ ተነጋግረን ነው ይህን ነገር ያደረግነው። እሱ ያው ፍቃደኛ ነው ለመነጋገር። ከመጀመሪያውኑ ፅጌ ነበረች ትንሽ ያስቸገረችን። እሱ ደግሞ ትክክል ናት ከተሰማትን ነገር አንጻር፣ ከሆኗም ከደረሰባትን ነገር አንጻር ያው ታውቃላችሁ ኤሱን ወንድሟ ኤቭሪቲንግ ነው እዚህ ውስጥ ውስብስብ ውስጥ የገቡትና በዛ በዛ ምክንያት ትክክል ነበረች። ግን እንደዚህም እንደዚህ ማንገናት ነገሮች ወደ ሰላም እንዲመጡ ለማድረግ እየሞከርን ነው። ሆኔ ከባለም ጣይ ጋር ተስማምቼ ነገሮችን ለማድረግ እየሞከርን ነው። እና ያለ ነው ዳኒ ጋ ነው እንደነገረቻችሁ። ስለዚህ ውስጥ የሚሆነውን ነገር እንመለከታለን። እንትን እንድትይ አልፈልግም። ያለፈው ነገር አልፏል። ሀፕን ያደረገው ነገር ሀፕን አድርጓል። አንመለስም ወደ ትናንትና ነገርና ዛሬም ነው የምናስበው ግባሽ ስለዚህ ዛሬን እዚህ መተናል። ነገሮች ሰላም እንዲሆኑ መሞከር አለብን። ፅጌ ዩ ነው በቃ እንደዚህ ሆነሽ ማየት አልፈልግም። አንቺ በዚህ ጉዳት ማየት አልፈልግም። የታመምሽው ህመም በዚህም በዛ ምሽ እንድትደግም አልፈልግም። አንቺ ላይ ማየት አልፈልግም። ስለዚህ እንደ ሳን ሆ ፈልገል ነገሮች ስተካከላሉ እያስባለሁ። መንገዳችንም ተለያይቶ ከሆነ በሰላም የሚለውን ነገር አምኜበት የመጣውት ኦልሬዲ እሱ ባለትዳርና የልጅ አባት የሚሆን ሰው ነው ስለዚህ መንጠላጠሉን ስለማልፈልገው ነው እኔ ሊሄድ ያልኩት። ግን ደግሞ ረጅም ነገሮች ብዙ ነገሮችን ስላሳለፍን ቁጭ ብዬ የምነጋገር ካለብኝ ያው ቁጭ ብዬ ተነጋግሬ ራሴ የምወስነውን ነገር ወስናለው ማለት ነው። ሜሪና ዳኒ ውስጥ እንደሚጠብቁን ሰምቻለው። ስለዚህ አብረን እንገባለን ማለት ነው። ለሁሉ ሁሉንም ነገር ለእናንተ ማሳወቅ አለብኝ። ለዛ ነው ቤተሰቦቼ፣ ደግሞ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ሁሌም ከጎኔ ስለሆናችሁ ስለምታበረታችን፣ ቀላል አይደለም ሰው ማግኘት። በዚህ ሰዓት ሰው ከጎንሽ አለን ልክናት፣ ፅጌ ምናምን መባል በራሱ የሚሰጥሽ ነገር አለ፣ የራሱ የሆነ ጉልበት አለውና፣ ቤተሰቦች በጣም ነው የምወዳችሁ፣ አመሰግናለሁ። እኔ ከዚህ በላይ አይደል እሺ ደህና ነሽ አይደል? እኔ በጣም ደስ ብሎኛል ፅጌ። በቃ ያን ነገሩን ላልፈን እዚህ ጋ ስለደረስን ደስ ብሎኛል። ገብቶሻል? ከዚህ በፊት የመጣንበት ጊዜ ትዝ ይልሻል? ታሞ ነበር። አሁን ግን ከምንም በላይ ደስተኛ አድርገናል።

እውነት እኮ ች በቃ አንተም ያለ እሷ እሷም ያለ አንተ አይሆንላት የተረዳሁት ነገር ስለዚህ አንዳንድ ነገሮች ደግሞ አሉ ጽግሻም ደግሞ ዳኒን ያልተረዳሹ ነገር አለ ዳኒ በጣም ችግር ውስጥ የምትፈልገው ነገር ካለ አንተ በል እዚህ ከረጅም ጊዜ ይባላል የመጣችው ነው። እሷ ቤቱ ወይ ናፍቃት ወይ ዋና ፍቃት ሁ መናፈቅ ያልቀርብም። ቤቴን ደግሞ እሷ መናፈቁ አልቀርብምና ስለመጣሽ ደስ ብሎናል። ቤት ሻይ ስላመጣሽ አልደስ ብሎናል። ለጓደኛሽ ልታደይም ግን ሚዛናዊ ለምን ትሞክራለች? ሚዛናዊ ለምን ትሞክሪያለሽ እዚህ ጋ ነገር ጋ ሊገባል ይባላል እና ሚዛናዊ ለመሆን የምታደርጊያቸው ነገሮች ጥሩ ናቸው። እና ጃስት እኔ ደግሞ ምንድነው ባለፈው ልል የነበረው የተለያየ ነገር ላይ ብንሆን፣ አሁን በተፈጠሩት ነገሮች ላይ እኔ ለጥፋተኛ የተገኙት እና ጥፋተኛ ቢሆኑ ባልሆንም ፅጌ ወደ ሌላ ቦታ እንድትሄድ አልፈልግም። እኔ ራሴ ሌላ ቦታ መሄድ ካለብኝ ወይ አካባቢ መውጣቱ ካለብኝ ራሴ ሆነ የመሆን ያለብኝ። ያልገባኝ ነገር እኮ እናንተ እኔና እሱን አንድ ላይ ለማድረግ እየሞከራችሁ አይደለም? ተነጋገሩን ያላችሁን እሱን በመነጋገሩ እኔም አምንበታለሁ፣ ችግር የለውም ግን፣ ልጁ ባለትዳር ነው፣ ለልጅ አባት ነው። እሱን ደግሞ መርሳት የለበትም። ገባሽ? አሁን እኔና እሱ ብዙ ነገሮች እንዳሳለፈ ሰው አይደለ ተቀራርበን የምናወራው። ስለዚህ ዳኒ ጥሩ ነገር እንዲገጥም እፈልጋለሁ። እኔ ለመናገር በሰላም መለያየት ነው የመሰለ ነገር የለም። ነገ ከነገ ወዲያ ማን ላይ ምን እንደሚያጋጥም አናውቅም አናችንም። እና እኔ የማስበው ዳኒ እና እኔ ምንም አይነት ነገር አልተፈጠረም በመሀላችን ክፍተትም የለም። ማንም ማንንም በዳይ አይደለም፣ ማንም የማንም ተበዳይ አይደለም። ለእኔ በኔ አስተሳሰብ ማለት ነው። እሱ ላጠፋሃቸው ጥፋቶች ከሆኑ ይቅርታ አድርጌልሃለሁ። ይቅርታ መጠየቅም አይጠበቅብህም። የላይፍ መስመር ነው እንዳልኩህ፣ ላይፍ ካልኩሌሽን አይደለችም። መደጋገሙ ለምንዳስፈልግሻል ቆኝ ከባለፈው ጀምሮ ስትል የነበረው አሉ ነገር፣ ባለትዳር አይደለም ነው ምትሉ? አሁን ባለትዳር ነው እዚህ ጋር የአደባባይ ሚስጥር ነው። ምክንያቱም ቀለበት አድርገዋል እንደምታውቂው። ሁለተኛ ነገር ደግሞ ቀለበት ካረጉ በኋላ ሰርግ፣ ልብስ ምናምን ሲለኩ ከኔም ጋር የተነጋገረበት ወቅት ነው። እሱ ነገር ተፈጥሯል። ቀን የቆረጡት ነገር የለም፣ ሽምግልና የተላከው ነገር የለም። በመሀል ችግሩ የፈጠረው የኤፍሱን እርግዝና ነው። አሁን እሱን የኤፍሱን እርግዝና ላይ እያለ ዳኒ በማያውቀው ነገር ችግሩ ውስጥ ገብተዋል። ጽጌ ብዙም ማታውቂያቸው ነገሮች አሉ። በጣም ትልቅ ችግር ውስጥ ገብተዋል ይዘው የራሱ ጥፋት ነው። ይሄ ነገር ስህተት እንደተፈጠረ የሆነ መላ መበጀት ነበረበት፣ አልሆነም። ይሄ ነገር ሀፕን አድርጓል ተብሏል። ሱ አንቺም እኮ ትክክልሽ መርሳት የለብንም ግን አሁን የእሱ ጥፋት ነው። እኔም ባይዘው ይደግፈዋለሁ ለአሁኑ፣ ምክንያቱም የኤፍሱንን ነገር በኋላ መፍትሄ እናበጅለታለን የሚበጅለት ከሆነ ነገር ግን አሁን የመጣ ነው ጉዳይ ስሆነ ድረስ የማይመለከት ነገር ነው ይሄ። ምንም የማይገናኝ ነገር ነው። ቤት ለእዚህ ከሆነ የመጣሁት እስኪ እዚህ ባለፈው አብራችሁ ለመቀጠል አሁን ነገሮችን ሰላም ለማድረግ ነው እኮ የምላችሁ እኮ እሱን ነው። ሰላም ለማድረግ ከሆነ በሬ እና በእሱ መሀል ምንም ማየት ነገር አልተፈጠረም። ይቅርታ መጠየቅ ፈልጎ ከሆነ ሳይን እኔ አንደርስታንድ ለማድረግ እየሞከርኩ ሁለታችሁ ፍቅር ውስጥ ያላችሁ ሰዎች ናችሁ፣ ምናምን ገብቶሻል አደለ? ይሄ ስሜት ከምን ከምን እንደሚመጣ ግልጽ ነው። ነገር ግን ነገር ግን በውጭኛ ሰው በእኛ ሆነ ስትመለከችው ከደና ከመሆን ጀምሮ ደና አደለሽም፣ ደና አደለም። ገባሽ? ሰላም አትሻል? ሰላም አቱ ገብቶሻል? እኔም እኮ ለመጨቃጨቅ አይደለም። ልጁ ባለ ትዳር ነው። በመሀላችን የተፈጠረ ነገር ባለ ትዳር ነው። እንደ ምንድን ነው አይደለም? ኦፍኮርስ እሱን ነው የምላችሁ፣ ባለ ትዳር ነው። አረ በማርያም፣ ሳናቱናቱጣተራችን ያወረው አሁን ለምሳሌ መሆን ያለበት አይ ነው አንቺ ስሜትዊኖች በጣም እኔ ይገባኛል። የምትውጁ ሰው ሌላ ሚስት ሌላ ልጅ ምናምን ሲባል

ያለ አባት እንዲያድግ ነው የምትፈልጊው ልጅ ሌላ መንገዳ ዳኒን ምትወጅ ከሆነ ለልጁ አስቢለት

ልጅ ስላለኝ ሜሪ እን ያበርንሽናእርግዝናናናሪ አንቺ እኮ እያልሻለሹ ኤፍሱንም ጽጌንም አግባ ነው እያልሻለሽ። በእናትሽ በጣም አስመሳኝ ነሽ።